ወይዘሮ እልፍነሽ ለማ ይባላሉ። በጉራጌ ዞን የወልቂጤ ከተማ ነዋሪ ናቸው። የወደፊት ሕይወታቸውን አሻግረው በማየት በአምስት መቶ ብር ካፒታል ነው የባልትና ሥራ በትንሹ የጀመሩት። እኔ ያው ምሠራው ባልትና ነው የጀመርኩት፣ ያው በእጄ ፈጭቼ በእጄ ቆልቼ ቆሎ በፌስታል ቋጥሬ፣ በፌስታል በርበሬ ትንሽ የአምሳ ሳንቲ፣ ሀያ ሳንቲ ቋጥሬ ምን ብዬ ነው ለዚህ የደረስኩት? ብርቱ ስለንቦና ጠንካራ የሥራ መንፈስ ያለው ሰው የሚያጋጥመውን ውጣ ውረድ ይቋቋማል። የወደፊት ተስፋውን ሰንቆ ስለሚጓዝ በየመንገዱ ያሉ መሰናክሎችን በቀላሉ ያልፋል። ወይዘሮ እልፍነሽም እቅዳቸውን ከግብ ለማድረስ ሥራቸው ላይ ነው ያተኮሩት ። ውጣውረድ አይጠፋም፣ በርትቶ መስራት አለበት እንጂ ውጣውረድ ሊጠፋ አይችልም። ብዙ ውጣውረዶች አሉ። እንዳትሰራ የሚያደርጉ ሰዎች ሊኖሩ ይችላሉ። ያንን አውቀህ ደግሞ አንተ በርትተህ ነው ወደፊት እንጂ ከውጣውረድ ጋር መጓተት አያስፈልግም። ቀለል አድርገህ ነገሮችን ትተህ ወደፊት በቃ ነው መሄድ ያለበት። እኔ በጣም ብዙ በብዙ መልኩ ውጣውረድ ገጥሞኛል። ከሚሰሩት የባልትና ስራ የሚወጣው በርካታ ተረፈ ምርት እንደ ቆሻሻ በመቁጠር በጉድጓድ ውስጥ ነበር የሚጥሉት። በዚህን ጊዜ ነበር ለምን አንድ የወተት ላም አላረባም በማለት ሐሳብ ያውጠነጥናሉ። እንዳሰቡም አልቀሩም፣ ወደ ተግባር ይገባሉ። ወደ ከብት የገባሁበት ምክንያት ደግሞ እኔ ባልትና እየሰራሁ ተረፈ ምርት አለኝ፣ የለውስ ተረፈ ምርት አለኝ፣ የቆሎ ተረፈ ምርት አለኝ፣ የአተር የሌለ ነገር የለም። ያንን አውጥተን ጉድጓድ ነበር ምንሞላበት፣ ሽጠን አናቅም እንጥለው ነበር። ግን አንድ ቀን እንትን ሲለኝ ከብት በጣም እወዳለሁ እኔ ለአባቴ አንድ ከብት ስጠኝ፣ በቃ ወተት ባይኖረው እንኳን እበት በት ይሽተተኝ፣ አልኩት። የገጠር ልጅ ነኝ። ስለ አባቴ አንድ ከብት ሰጠኝ፣ እሱን አመጣሁ። የሰባት ወር እርጉዝ ነበረ። ከብቶቹ በጣም ውጤታማ ናቸው። ውጤታማ ማለት አንድ ከብት ስትወልድ አስርም አስራ አምስትም ብትታለብ ገና ጊደር ትወልዳለች። ያቺ ደግሞ ልክ በአስራ አራት ወራ ገና ትጠቃለች። በማይታሰብ ሁኔታ ነው። በቃ እንደምታያቸው አሁን የአንድ ከብት ዝርያ ናቸው ማለት አይገርበ አራት አምስት ቢሆኑ ኖሮ ይሄ ቤት አይችላቸውም ማለት ነው። ሁለት አራት ይዤ ቢሆን ኖሮ ይሄ አምሳ ምናምን ሆነው ልኝ ነበር ማለት ነው። እና ትልቅ ጥቅም አለው ከብት ማርባት፣ በጣም ነው የሚያስደስተው። እንደ ዋዛ በአንድ ወተት ላም የተጀመረው ስራ እየሰፋ ሄዶ አሁን ላይ ከ ከሀያ በላይ ደርሰዋል። በቀን እስከ 30 ሊትር ወተት ከአንድ ላም ያገኛሉ። ከራሳቸው አልፈው ለከተማው ተጠቃሚዎች እያቀረቡ ነው። ላሚቷ ትዋጋለች። ህፃናት እኮ 21 ወረዋ ነው፣ እርጉዝ ናት። ከብቶች ራሱ ስታያቸው ደስ ይላል። ለህዝቡ ውስጥ ወተት እጥረት አለው። ከወሊሶ ነበር የምታመጣው፣ ከተለያየ ቦታ ነበር የሚመጣው እና ህዝቡ ራሱ ወተት ማግኘቱ ቀላል አይደለም አንተ ራስ ከብቶቹ ራሱ ስታያቸው እርካታቸው። እኔ አሁን እስከዛሬ ከሰራኋቸው ነገሮች ወደ ከብት ማድላቴ በጣም ነው ደስ ያለኝ። ነው ከሌላ ሀገር ወተት ማምጣት አስፈላጊ አይደለም። አይቤ የሚመጣው ከሌላ ሀገር ነው፣ ቂቤ የሚመጣው ከሌላ ሀገር ነው። እኛ ስንችል ሁሉ ነገር እያለ መሬት እያለ። ላሞቹ የተሻለ የወተት ምርት እንዲሰጡ ከመኖ በተጨማሪ የተለያዩ የሳር ዘሮችን በመዝራት እርጥብ ሳር እንዲያገኙም ማድረግ ችለዋል። ለሰው እንግዲህ ሲቻል ጤፍም፣ በቆሎም፣ ስንዴን ገዝተህ በርበሬ ገዝተህ ታስቀምጣላል። ከብቶቹም ለእነሱም ያስፈልጋቸዋል። ጭድም አግኝተን ሳርም ይሄ እንሰትም አምጥተን ተክለናል። ሙዝም ተክለናል። መኖም ይሄው ከሌላ ካሞራ ሜዳ አምጥተን ዘሩ በአጥር ጥቅጥቅ ቀላል አይደለም። ዙራው ብታዩት በቂ አለ። ምንም ያለ እርጥብ አይውሉ ተመጣጣ የቢራ እንትን ፋብሪካ ቢገኝ ጥሩ ነው። ባይገኝም ደግሞ ስራችን አንተው እና እኔ ከብቶቼ ደግሞ እነሱ እርጥብ ነገር ሲበሉ እኔ ልክ ስጋ እንደበላሁ እርክት ነው ምለው። በቃ ስለዚህ እኔ ከራይላቸዋለሁ አልፋ አልፋ ተክላለሁ። ይህንም ዝሆን የምጨምራለሁ። በተሰጣቸው ሰፊ ግቢ ውስጥ የወተት ላሞችን ብቻ አይደለም የሚያረቡት የሥራ መነሻ የሆናቸውን የባልትና ሥራ በማስፋትና የተለያዩ ማሽኖችን በመትከል ወደ ዘመናዊነት አሰራር ቀይረውታል። ወይዘሮ እልፍነሽ ለማ ክፍል አላቸው ዘመድ አላቸው ይሄም ቆሎ ክፍል ነው እቺ ቆሎ ማበጠሪያ ነው በዛ በኩል ትቆላለች በዛ ትፈተጋለች መልሳ ትሸከሸካለች እዚህ ጋር ደግሞ ትለቀማለች ትበጠራለች በቃ መቁያ ክፍል ወደዛ ይገባል ማለት ድሮ በእጄ ነበር ዛሬ የተለያየ ማሽኖች አሉ ወፍጮዎችም አሉ ብዙ ነገር ይሰራል ቡላ ይሰራል ቆጮ ይሰራል ቡላ ዱቄት ቆጮ ዱቄት ቆጮ ወደ ዱቄት እንለውጣለን። ጋግረንም እንሸጣለን፣ ጥሬውም እንሸጣለን። ቡላን ዱቄቱ እንሸጣለን፣ ጥሬ እንሸጣለን። ቆሎ ይቆላል፣ አተር ይቆላል፣ በርበሬ ይዘጋጃል፣ ሚጥሚጣ፣ አጃ፣ አብሽ፣ ምን ስፍር ቁጥር የለውም። የቅቤ ቅመም እንሰራለን። ሰራተኞቹ ስራቸውን በአግባቡ እንዲሰሩ የማረፊያና ንጽህናቸውን የሚጠብቁበት በየስራ ክፍሉ አዘጋጅተዋል። ይህም ውጤታማ እንዲሆኑ አግዟቸዋል። እነዚህ ማረፊያ እሰረኞች ማረፊያ ነው። ሰባት ሰዓት ይወጣሉ፣ በቃ እስከ ስምንት ሰዓት ያልፋሉ። እና የእነሱ ሽንት ቤታቸው ወደዚህ ነው፣ ሻወራቸው እዚህ ነው። ከእነዚ አይገናኝ፣ እነዛም ሌላ ነው። ሻወር ሽንት ቤት እዛ አላቸው። የእነዚህ ለብቻ አላቸው፣ የእነዛም ለብቻ አላቸው። ሁሉም በየዘርፉ ላይ የብቻ በየዘርፉ ይጣላሉ። አያለዛ እኔ ቀደው ይቆማሉ፣ ጊዜያቸው ይቃጠላል። ሽንት ቤት ቆሞ ተራ መጠበቅ ጊዜ ማቃጠል ነው። ስለዚህ ባለህ በሌለህ ነገር የነሱ መብታቸው ማስተካከል ያስፈልጋል ማለት ነው። እዚህ ዘበኞች አሉ፣ ከብት ቤት ያሉ ከነ ልጆቻቸው አሉ። ከዛ በተረፈ ተመላላሾች ናቸው። ሰርቪስ አለን፣ በሰርቪስ ይመላለሳሉ። ጠዋት ሁለት ሰዓት ይገባሉ፣ ማታ አስራ አንድ ተኩል ይወጣሉ። አንድ ሰዓት ያርፋሉ፣ ቀን አንድ ሰዓት ያርፋሉ። ቅዳሜ ከዘጠኝ ሰዓት በኋላ ስራ አይሰራም፣ ግቢ ይጸዳል፣ ልብሳቸው ያጥባሉ፣ ገላቸው ይታጠባሉ፣ ጸጉራቸው ይታጠባሉ። ጠንክሮ መስራት የራስን ህይወት ከማሻሻል አልፎ ሰርተው መለወጥ ለሚፈልጉ ዜጎችም የሥራ ዕድል ይፈጥራል። በዚህም ወይዘሮ ወልፍነሽ ከሀምሳ በላይ ለሚሆኑ ዜጎች የዕለት ጉርሳቸውን የዓመት ልብሳቸውንና ልጆቻቸውን እንዲያስተምሩ ማድረግ ችለዋል። ከራሴ ጋር ከሀምሳ ሰው በላይ አለ። ማስተር የተማረ ዲግሪ የተማረ እኔ አምጥቼ መቅጠር። ያህን ሰው በመንግሥት ላይ ሥራ ባያገኙ ኖሮ አይ መንግሥት እያለ መማረሩ አይቀርም። ግን እኔ ያንን የመንግሥት ተጠቀምኩት እላለሁ። እኔ በኩል የስራ እድል ከተፈጠረላቸው ውስጥ ወጣት ቤተልሔም ዘርጋው አንዷ ናት። ከውልቅጤ ዩኒቨርሲቲ በእንስሳት ሕክምና ነው የተመረቀችው። ምግባቸውን እንደሚታየው ንጽህናቸውን በደንብ እንጠብቃለን። ንጽህና ከተጠበቀላቸው ብዙ ለበሽታ የመጋለጥ ቻንሳቸው በጣም ዝቅተኛ ነው። ስለዚህ እሱን እንከታተላለን፣ መጽዳቱን ምግብ በሰዓቱ እንዲሰጣቸው እናደርጋለን ማለት ነው። አንድ የስራ እድል የተፈጠረልሽ ነሽ ና እዚህ የስራ እድል በመፈጠሩ አንቺ ምን ተጠቃሚ ነሽ? እኔ ያው በምማርበትም ጊዜ በጣም ደስተኛ ሆኜ ነበር የምማረው፣ ግን ደግሞ እንደዚህ በአቅራቢያው እንደዚህ አይነት እድል ይኖራል ብዬ ርስቢያን ነበር የተማርኩት ስለሌለው ማለት ነው ብዙ ጊዜ አይኖርምና እንደዚህ ትልቅ ፋርም ስላለ በጣም ደስተኛ ነኝ። ወይዘሮ ደርቤ ነጋሽ በችግር ነበር ልጆቻቸውን ለብቻቸው የሚያሳድጉት። በፊት እኔ ገጠር ነበርኩት ከባለቤቴ ጋራ ስለተፋታው ልጆችን ይዤ እዚህ ገባ ወልቂጤ። እኔ ወደ ቱሉ ቦሎ ነው። አሁን እዚህ ከገባውን በኋላ ትንሽ ተሻሻልኩት። ልጆች ብያ አስተምራልኩት፣ ቤቴ ብያሳያደርኩት። ወይዘሮ ቅድስተ ከድራ ከነ ባለቤቷ ነው እየሰራች አለችው ዝም ብዬ ሰው ቤት ያገኘሁት እና ጉብሬን ገባሁኝ። በጣም ሁለት ልጆች አሉኝ እና ብዙ ነገር አሳልፌያለሁ፣ ግን አሁን እግዚአብሔር ይመስገን እዚህ ከመጣሁ በጣም ደስተኛ ነኝ። በቃ በጣም ማለት ነው። እኔና ባለቤቴ እዚህ ነው የምንሰራው። ልጄ አንዷ ትማራለች እዚህ ኮንዶሚኒየም ማለት ነው። እዚህ ከገባሁ ትማራለች። እዚህ በፊት ልብስ አጥቤ ምን ብዬ በቃ ሰው ቤትም ብዙ ተንከራተትኩኝ። እሱ እንስራ ነበር የሚሰራው። ብዙ ነገር በቃ ብዙ ነገር ከአዲስ አበባ ወደዚህ መጥቼ በቃ ብዙ ነገር አሳለፍኩኝ። አሁን ደግሞ እግዚአብሔር ይመስገን የተሻለ ኖሮ ነው የምኖረው። የሰው ልጅ ውስጣዊ የስራ ጥንካሬ ካለው መለወጥ እንደሚቻል ነው ወይዘሮ እልፍነሽ ለማ የነገሩን። ጥንካሬም ያስፈልጋል፣ የራስ ጥንካሬ፣ በቃ ብርታት። ቶሎ ገንዘብ አላያዝኩም አለ ማለት እንደሚደረስበት ማወቅ። በቃ ሞራል የሚባል ነገር አለ አይደል? ሰው በሞራል ከበረታ የትም ይደርሳል፣ ካልቸኮለ፣ ከተረጋጋ። መረጋጋት ያስፈልጋል። ሴቶች በቃ ምንም ዶሮም ቢያረቡ፣ ፍየልም ቢያረቡ፣ ከብትም ቢያረቡ፣ ሌላም ባልትናም ቢሰሩ ስራ ራሱ ጥቅም ነው። ምክንያቱም በወሬ ከመዋል በስራ መዋል ይሻላል። ለምሳሌ እኔ አተር፣ ወይን፣ ቆሎ ገለባው ጥቅሜ ነው። ዛሬ ከብት ቢያረባ እበቱ አይጣል እንጨት ከጫካ ወርዶ ከመልቀም አንድ ከብት ካለው አንድ ሰው ያንን እበት እንትን ብሎ ጠፍጥፎ ምንም ስራ ነው በቃ። እበት ከተማ ላይ ሆኜ እንዴት እበት ነካ ለው ሊባል ይችላል። አያስፈልግም። እበት ራሱ ሽቶ ነው እንጀራ ሲያሳምር እንዴት አጋማ አስመስሎ እንደሚቆላ የሚቆላበት ነገር ራሱ ማነው እበቱ። ስለዚህ በጣም ጥቅም አለው። በቃ እህቶቼ ቢሰማሩ በዚህ ላይ ጥሩ ነገር ነው። ትልቅ ሆቴል ገንብቼ ወተቷን ግን አልተዋትም፣ በጎን እየሸጥኩ ማይካቶ እየሸጥኩ እሷን አልተዋትም። እና ለደንበኞቼ ከክትፎ ጋር አይቤ ቅቤው ክትፎ እየሰራሁበት ትልቅ ነገር ነው። እንደዚህ ነው የማስበው። በዚህ በኩል ደግሞ ከብቶች እስከ ሁለት መቶ ከሆኑ ትርፍ ነው። ሌላ ጋር ከመጫን እኔ ሌላ ቦታ ሌላ ሀገር ጭናለሁ ብዬ አላስብም። ለዚህ ለከተማዬ ማዳረስ፣ ያው ብዙ ስለሚወልዱ ቶሎ ቶሎ ስለሚወልዱ ጥጃ ለሌላቸው ደግሞ ጥጃ መስጠት፣ ብዙ ነገር አለ። እግዚአብሔር የሚፈቅድ የወተት ከብት እስከ ሁለት መቶ ማርባት እቅዳለ። እኔ በወልቂጤ ከተማ የወተት አቅርቦት ችግርን ለመፍታትና ምርታማነቱን ለማሳደግ ትኩረት ተሰጥቶ እገዛ እየተደረገ መሆኑን ያነሱት የከተማው ግብርና ጽህፈት ቤት የእንስሳትና የአሳ መኖ ልማት ግብአት አቅርቦት ቡድን መሪ አቶ ተመስገን አለሙ ናቸው። ድጋፍ የምናደርግባቸው መስኮች አንደኛው ከዚህ ከዝርያ ማሻል ጋር ተያይዞ የማዳቀሉን ስራ፣ አንደኛው ሴት ጥጃ እንዲወለድ የሚያደርግ ቴክኖሎጂ አለ። ክፍያ 150 ብር ነው የአንድ ዘር እንትም አለ። ስለዚህ እሱም በአካውንት እያስገቡ ያ እንድጠቀሙ እናደርጋለን። የሴት ጥጃ የሚያስወልድ ዘር እንዲሰጣቸው የማድረግ ድጋፍ በኛ በኩል የሚደረገው። ሌላው ከዚህ ከመደበኛ ማዳቀሉ ጋር ተያይዞ ፍላጎት ሲያሳዩ በመደበኛው ይዳቀላሉ። የአዳቃይ ባለሙያ ያለን የእንስሳት ጤናውንም ያዳቀሉን ስራ ጎን ጎን ነው የሚሰራው። በእኛ በኩል ይህን ድጋፍ እናደርገው። ሌላው ከአመጋገቡ ጋር ተይዞ ቅድም እንደተባለው የተሻሻሉ የመኖ ዝርያዎች እንዲጠቀሙ እናደርጋለን። ስለዚህ ይሄ ዝሆን ሳርና ዴሾ ሳር በስፋት እንዲያመርቱና አዛባቸውን ወይ ደግሞ ይሄ የፍጋቸውን እዛ ላይ እንደ ኮምፖስት እየጠቀሙ በየ አስራ አምስት ቀኑ ልዩነት እያደገ ያን የሚመግቡበት ሁኔታ አለ። እኛም ያ ድጋፍ የሚሰጥበት ሁኔታ ና በዚህ የተነሳ ሁሉም ውስጥ ለስራውን ተነሳሽነት ያላቸው ለዞኑም ለከተማውም ሞዴል የሆኑ አርቢ ናቸው። ና ይህንን ድጋፍ የምናደርገው ወደ ስራ የሚጓዙ እግሮች ስራ ላይ የዋሉ እጆችና አእምሮዎች ውጣውረድና መድከም ቢያጋጥማቸውም ያለ ውጤት አይመለሱም። ለራስ ብቻ ሳይሆን ለሌሎችም ያጎርሳሉ፣ ያለብሳሉ። የወደፊት የመኖርና የመሻሻልን ተስፋ ይፈነጥቃሉ።